አካባቢ ላይ የሚከማች ስብ ወይም ቦርጭ የሰውነት ቅርጽን ማበላሸት ብቻ ሳይሆን የተወሳሰበ የጤና ችግር ሊያመጣ ይችላል። ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ ብዙዎች ጥረት እያደረጉ ነገር ግን የሰውነት ቦርጫቸውን በተለይ ሆዳቸው አካባቢ ያለን ቦርጭ ለማጥፋት ተቸገርን፣ ብዙ ስፖርት ሞከርን፣ ሊሳካልን ግን አልቻለም ለምትሉ ትክክለኛውን ቦርጭን ለማጥፋት ሊረዳችሁ የሚችሉ መንገዶችን ዕውቀት ለእናንተ ለመስጠት ዛሬ መጣው። ስለዚህም ውድ ተመልካቾች እመኑኝ፣ ይህን ቪዲዮ እስከ መጨረሻ አይታችሁት በእርግጥም ለውጥ ልታመጡበት የምትችሉ መረጃ ታገኛላችሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ቤተሰብ ሆኑ። ለእናንተ ሊጠቅሙ የሚችሉ የጤና መረጃዎች በየጊዜው የምለቅላችሁ ይሆናል። ውድ ተመልካቾች በመጀመሪያ ደረጃ አንድ ሰው የሰውነት ክብደቱን ወይም ቦርጭ ያለ አግባብ የመጣን ስብ ክምችት ለመቀነስ በሚገባ እንዴት ስብ ከሰውነታችን ሊከማች ይችላል የሚለውን መረዳት ነው። ዋናው ነገሩ ስብ ሰውነታችን ውስጥ በሶስት አይነት መንገድ ሊከማች ይችላል። የመጀመሪያው ኤክቶፒክ ፋት የምንለው ይሄ በጉበት አካባቢ በኩላሊት አካባቢ እንዲሁም በቆሽታ አካባቢ በሰውነታችን ውስጥ ባሉ የሰውነት ክፍሎች ላይ የሚከማች እና ለጤና አሳሳቢ የሆነ የስብ አይነት ነው። ሌላው ቪሰራል የምንለው ብዙ ጊዜ በቦርጭ አካባቢ የሚከማቸው ይሄ፣ በጨጓራ በአንጀት ወደ ውስጠኛው በተለይም ከሆዳችን ጀርባ ባሉ ሁኔታዎች ላይ ወይም የሰውነት ክፍሎች ላይ የሚከማች አይነት ስብ ነው። ይሄ ቪሰራል ፋት የምንለው አሳሳቢ ሊሆን ይችላል። ስንኩታኔስ ፋት የምንለው ደግሞ ከቆዳ ስር የሚከማች ነው። ብዙ ጊዜ በእጃችሁ ቆዳችሁ አካባቢ ወይም እግራችሁ አካባቢ ጨብጣችሁ ስታዩት የሚከማች አይነት ስብ እሱ ስንኩታኔስ ፋት ይባላል። ይሄ ብዙውን ጊዜ በሴቶች የሚሆን በመቀመጫቸው አካባቢ፣ በጭናቸው አካባቢ በብዛት ይገኛል ማለት ነው። ይሄ ሁለቱ የስብ ክምችት አይነቱ ስለሚለያይ ወይም የክምችቱ ሁኔታ ስለሚለያይ ለጤና የማሳሰብ ሁኔታውም የተለያየ ነው። ለምሳሌ ቪሰራል ፋት የምንለው ቅድም እንደነገርኳችሁ በሆድ ጀርባ አካባቢ ወይም ደግሞ ኤክቶፒክ የምንላቸው በየሰውነት የውስጥ ክፍሎች ላይ በጉበት ላይ፣ በቆሽት ላይ፣ በልብ ላይ የሚከማቸው ስብ የተለያየ የክምችት ሁኔታ ነው ያለው። በቦርጭ አካባቢ የሚከማቸውን ስብ ለምሳሌ ብንወስድ፣ ብዙን ጊዜ የስቡ መጠን ነው እያደገ የሚሄደው። ስቡ የስብ ህዋሶች ናቸው እነዚህ የስብ ህዋሶች በውስጣቸው በኢንሱሊን አማካኝነት ብዙ ስኳር በተቀበሉ ቁጥር መጠናቸው እያደገ እያደገ ስለሚሄድ ቦርጭ እየጨመረ እየጨመረ ይሄዳል። በብዙ እህቶች የሚገኙ በመቀመጫ አካባቢ ወይም በጭናቸው አካባቢ ደግሞ መጠኑ ሳይሆን ቁጥሩ ነው የሚጨምረው። ይሄኛው ሃይፐርፕላስቲክ እንለዋለን። ይሄ ደግሞ በመጠኑ የሚያድገው ቦርጭ አካባቢ የሚያድገው ደግሞ ሃይፐርትሮፊ እንለዋለን። በቁጥር የሚያድገው ለጤና የተሻለ ነው። ለዛም ነው ብዙ ሴቶች ወይም ብዙ ወፍራም የሆኑ ሰዎች ስኳር ላይኖራቸው ይችላል። ደም ግፊት ላይኖራቸው ይችላል። ያ ማለት ብዙ ጊዜ መጠኑ ስብ የስብ ህዋሱ መጠኑ እየጨመረ በሄደ ቁጥር ኢንሱሊን ሬዚስታንስ ስለሚፈጥር ለበሽታ የማጋለጥ እድል አለ። በአንጻሩ በቁጥሩ እየጨመረ ከሄደ ደግሞ ይሄ ብዙ ጊዜ ኢንሱሊን ሬዚስታንስ የመፍጠር እድሉ አነስተ ግን የሰውነት ክብደት እንዲጨምር ያደርጋል። ለዛም ብዙ ህቶች እጭናቸው መቀመጫቸው አካባቢ በጣም ብዙ የሰውነት ክብደት አላቸው፣ ነገር ግን ግፊት የላቸውም፣ ስኳር የላቸውም። በጣም ጥሩ ውድ ተመልካቾች፣ ይህንን ከተረዳል። ሌላው በጣም ቁልፍ መረዳት ያለባቸው ነገር ደግሞ ምንድን ነው፣ ኢንሱሊን ስለምንለው ሆርሞን በሚገባ መረዳት ይኖርባቸዋል። ሕጻናት ስኳር የያዛቸው ሕጻናትን ታውቃላችሁ? ወይም ደግሞ ታዳጊ ሕጻናት ስኳር አይነት አንድ የሚባል የስኳር አይነት ያላቸው ሕጻናት እነዚህን ሰዎች የቱንም ያህል ምግብ ብሰጧቸው ፍሮ ይችላል የቱንም ያህል ምግብ ቢመገቡ ኢንሱሊን ካላገኙ በስተቀር ምክንያቱ ደግሞ ምንድን ነው? ኢንሱሊን ነው። በሰውነት ውስጥ ክብደት የሚያመጣ ኢንሱሊን ነው። በጡንቻዎች ውስጥ ስኳር እንዲገባ የሚያደርገው በጉበቱ ስኳር እንዲገባ በጮማ ወይም ደግሞ በስብ ህዋሶች ስኳር እንዲገባና የሰውነት ክብደት እንዲመጣ የሚያደርገው። ስለዚህ እነዚህ አይነት አንድ የስኳር ህመም ያለባቸው ሰዎች ኢንሱሊን የሚባለው ሆርሞን በከፍተኛ ደረጃ አነስተኛ መጠን ነው ያለው። ስለዚህ ሰውነት ክብደት ሊያመጡ አይችሉም። ኢንሱሊን ፋት ሜኪንግ ነው። የሰውነት ክብደት እንዲመጣ የሚያደርግ ነው። ኢነርጂ ስቶር ነው። ኢንሱሊን ደፍሸንት ናቸው። ኢንሱሊን የላቸውም። እነህ ሰዎች በልዩ ምክንያት ኢንሱሊን አያመርትም ቆሽታቸው። ኢንሱሊን አያመርትም ቆሽታቸው። ኢንሱሊን ካላመረተ የተመገቡት ምግብ ውስጥ ያለው ስኳር ወደ ህዋሶቻቸው ሊገቡ ስለማይችሉ የሰውነት ክብደታቸው እየቀነሰ ይሄዳል። ይሄ ተቅሞ ምንድን ነው ለእናንተ? በአንጻሩ የሰውነት ክብደታቸው እየጨመረ ወይም ደግሞ ቦርጭ በጣም እያስቸገራቸው የሚሄዱ ሰዎች ኢንሱሊን መጠናቸውን በተፈጥሮ አሁን በሚነግራችሁ መንገድ ስቅ ማድረጋቸው በሰውነታቸው ውስጥ ያለውን ስብ ለማቅለጥ እንዲጠቀሙበት ይረዳቸዋል ማለት። ስለዚህ የኢንሱሊን ኮንሴፕት ማወቅ በጣም ጥሩ ነው። ኢንሱሊን ሁልጊዜ ማከማቸት ነው ማከማቸት ነው። አንድ ምግብ ከበላችሁ በኋላ በደማችሁ ውስጥ የሚያስፈልጋቸው የስኳር መጠን አንድ ማንኪያ ብቻ አምስት ግራም ማለት እኮ ነው። ከዚህ ውጭ ያለው ለምሳሌ ሩዝ ብትበሉ፣ መቶ ግራም ሩዝ ብትበሉ ስድስት ወይም ሰባት ማንኪያ ስኳር ይወጣዋል ማለት ነው። ስለዚህ አንድ ማንኪያ በደማችው ውስጥ የሚያስፈልጋቸው የስኳር መጠን አንድ ማንኪያ ብቻ ከሆነ አምስት ማንኪያው የት ሄደ? አምስቱ ማንኪያ ስኳር በሙሉ በጮማ መልክ ነው ሰውነታቸው። ማን ነው የሚያከማቸው? ኢንሱሊን። ለዚህ እኮ ነው ለምሳሌ ሰዎች በተለይ አይነት ሁለት ወይም አይነት አንድ በሽታ ያለባቸው ሰዎች ኢንሱሊን ከጀመሩ በኋላ የሰውነት ክብደት እየጨመሩ ይሄዳሉ። ከጊዜ ወደጊዜ የሰውነት ክብደት እየጨመሩ ነው የሚሄዱ ለምን? ደማቸው ውስጥ ያለውን ስኳር በስም መልክ ነው እያከማቸው የሚሄደው። ለምሳሌ አንድ ሰው ስኳር ያለበት ሰው 300 ሚሊግራም ፐር ዴሲ ሊትር ደም ውስጥ ስኳር ቢኖረው እና ኢንሱሊን ከተሰጠው በኋላ 100 ሚሊግራም ፐር ዴሲ ሊትር ቢሆን 200 ሚሊግራሙ የት ሄደ? ኢንሱሊን በጮማ መልክ አከማችቶታል። ኢንሱሊን ወደ ጉበት ህዋሶች፣ ወደ ስብ ህዋሶች፣ ወደ ጡንቻ ህዋሶች እንዲገባ ያደርጋል። ስለዚህ ይሄ በጣም የሚጠቅማችሁ ምንድን ነው፣ የትኛውን አመጋገብ የትኛውን አኗኗር በመከተል ነው በትክክል ቦርጫችሁን ለማጥፋት የሚረዳችሁ። እመኑኝ፣ ዘጠና ፐርሰንት አመጋገባችሁን በመቀየር እና አኗኗራችሁን በመቀየር ነው የሰውነት ቦርጫችሁን ማጥፋት የምችሉት እንጂ ስፖርት በመስራት የሆርጡንቻ ከዘጠኝ ፐርሰንት ከአስር ፐርሰንት በላይ ሚና የለው። እንዳው ያቀለጣችሁትን ጮማ ተመልሶ እንዳይከማች ነው እንጂ ስፖርት የሚረዳችሁ ጊዜ ስፖርት ከ10% በላይ አይጠቅማችሁም ስለዚህ አንደኛ አመጋገባችሁ በቀጥታ ማድረግ ያለባችሁ የመጀመሪያው እነዚህ ፕሮሰስድ የሚባሉ ፍዶች በአጠቃላይ ለምሳሌ እንደ ዳቦ እንደ ፓስታ ነጭ ዳቦ ነጭ ፓስታ መኮረኒ ሩዝ እንጀራን ጨምሮ ለመቀነስ ቁርጠኛ መሆን መቻል አለባችሁ ለምን እነዚህ ምግቦች ከፍተኛ የሆነ የካርቦ ሃይድሬት መጠን አላቸው ስኳር ነው የሚሆነው። ካርቦሃይድሬት ከተመገብነው በኋላ በቀጥታ ወደ ደም ሲሄድ ስኳር ነው የሚሆነው። ስለዚህ ምን ያደርገዋል? ኢንሱሊን በደም ውስጥ አንድ ማንኪያ ስኳር ብቻ ስለሆነ የሚያስፈልጋችሁ ቀሪውን በጮማ መልክ ያከማቸዋል ማለት ነው። እነዚህ አመጋገባዎችን መቀነስ ነው። በሁለተኛ ደረጃ ጣፋጭ መጠጦችን፣ ሶፍት ድሪንክስ የሚባሉትን ማልታ ሊሆን ይችላል ለስላሳ መጠጦችን ስኳርን ጨምሮ የትኛውንም ነገር አቦይድ ማድረግ አለባቸው። እነዚህ አይነት ምግቦችን መጠቀም የለባቸው። ከፍተኛ የስኳር መጠን ስላላቸው ስትመገቧቸው በቀጥታ ወደ ደንብ ብዙ ስኳር ይዘው ይገባሉ። ኢንሱሊን በጮማ መልክ እያከማቻቸው ይሄዳል ማለት ነው። ስለዚህ አንደኛ ደማች ውስጥ ደማች ውስጥ ኢንሱሊን ዝቅ የሚልበትን አኗኗር ወይም አመጋገብ ሂደት መከተል ነው። አለበለዚያ ደግሞ የምትመገቧቸው የምግብ ዝርዝሮች ወይም ደግሞ ምግቦች በደም ውስጥ ያለውን ስኳር ብዙ የማይጨምሩ መሆን አለባቸው። እነዚህ ምግቦች ምንድን ናቸው? ቀጥለን እንመለከታለን። ሌላው አቮይድ ማድረግ ወይም ደግሞ መጠቀም የሌለባቸው አልኮል ነው። አልኮል ኢምፒቲ ካሎሪ፣ አንድ ግራም ሰባት ካሎሪ አለ። ኢምፒቲ ነው በቃ ኢምፒቲ ኒውትሪየንት ነው፣ ብዙ ንጥረ ነገር በውስጡ የያዘው ነገር የለው። ሶ አልኮል በሁለት መንከል ቦርጭ እንዲከማች፣ ቢራ የቢራ ሆድ ሲባል ሰምታችሁ ታውቃላችሁ በሆድ ላይ ቦርጭ ጮማ እንዲከማች ቦርጭ እንዲያድግ የሚያደርገው አንዱ ቢራ ነው። ውስጡ የታመቀ ስኳር ነው ያለው። አንድ ግራም ሰባት ካሎሪ ድረስ ነው ያለው። ስለዚህ አንደኛ ቢራ በተለይ ወይም ደግሞ አልኮል በጠቅላላው በብዛት የምትጠቀሙ ሰዎች በጉበታችሁ ስብ እንዲከማች ያደርጋል። ጉበት ምግብን በማብላላት ከፍተኛ የሆነ ሚና ይጫወታል። ስለዚህ በጉበት ላይ ስብ እንዲከማች በማድረግ ጉበት ስራውን በሚገባ እንዳይሰራ ያደርጋል። የሰባ ጉበት እንዲከሰት ያደርጋል። እንዲሁም ደግሞ የተወሳሰበ የጤና ችግርም ሊያመጣ ይችላል። ስለዚህ አልኮል መጠቀም ወይም ደግሞ አልኮል መጠጣት የለባችሁም። ከፍተኛ የሆነ የካሎሪ መጠን ስላለው ከፍተኛ የሆነ የስኳር መጠን ስላለው እሱንን ማስወገድ ይኖርባችኋል። በቀጣይ መመገብ ያለብን ይህንን ከከለከልከን እንግዲህ እንደ ሩዝ፣ እንደ ፓስታ፣ እንደ መኮረሚ፣ እንደ ዳቦ እነዚህም በሙሉ ከከለከልከን ምንም እንመገብ ታዲያ የሚል ጥያቄ ነው ከእናንተ ሊመጣ የሚችለው መመገብ ያለባችሁ ሞር የሰውነት ክብደታችሁን መቀነስ የምትፈልጉ አንድ ሰው ለምሳሌ ማዕከላዊ የሰውነት ክብደት መሆን ያለበት 60 ኪሎ ግራም ቢሆን ቦዲማስ ኢንዴክስ እንግዲህ ታውቃላችሁ አይደል፣ ከ18.5 እስከ 24.5 ነው። ስለዚህ 60 ኪሎ ግራም መሆን የነበረበት ሰው ማክሲሙም ማለት ነው ዘጠና ከሆነ 30 ኪሎ ግራም ስብ ሰውነት ውስጥ ተከማቸ። ይህ ለበሽታ የሚያጋልጥ ነገር ነው። ስለዚህ ይሄንን የተከማቸ ስብ ለመቀነስ ነው አመጋገባችሁን እየቀየር ነው ያለው። ስለዚህ የፕሮቲን ይዘታቸው የገንቢ ምግቦች ላይ እንደ እንቁላል ሊሆን ይችላል አሳ ሊሆን ይችላል ስጋ ምግቦች ሊሆን ይችላል፣ ቅባት በብዛት ያልበዛባቸው እነዚህ ምግቦች በአብዛኛው የስኳር ይዘታቸው ዝቅተኛ። ስለዚህ የስኳር ይዘታ ለምሳሌ አንድ ሰው መቶ ግራም እንቁላል ማለት ሁለት እንቁላል ቢመገብ ግማሽ ማንኪያ ስኳር አይወጣውም። ወደ ደም ሲገባ መቶ ግራም ሩዝ ቢመገብ 6 7 ማንኪያ ስኳር ይወጣዋል። ልዩነቱ እዚህ ላይ ነው። በቃ ስለዚህ ወደ ደማችሁ የሚገባው ስኳር መጠን ባነሰ ቁጥር አንደኛ የኢንሱሊን መጠናችሁ ይቀንሳል። ለምን? ደማችሁ ውስጥ ያለውን ስኳር ለመቀነስ ብዙ ኢንሱሊን አይመነጭም። ኢንሱሊን ካልመነጨ ቅድም በነገርኳችሁ የሰውነት ክብደታችሁ እንዲቀንስ ያደርጋል። ለምን? ከኢንሱሊን ተቃራኒ የሆኑ ሆርሞኖች ይመነጫሉ። ስለዚህ የተከማቸው ስም እንዲቀልጥና ሰውነታችሁ እንዲጠቀምበት ያደርጋል። አመጋገባችሁን ወደ ፕሮቲን ወደ ገንቢ ምግቦች ማዞር፣ ባቄላ፣ አተር፣ ምስር የመሳሰሉት እነዚህ ደግሞ ፋይበር ያላቸው አሰር የበዛባቸው ምግቦች ላይ መመገብ ከአንጀታችሁ እራሱ የሚመጠጠውን የምግብ መጠን ወይም ስኳር መጠን በተለይ ይቀንስላቸዋል። ይሄ በቀነሰ ቁጥር ኢንሱሊን አይመነጭም። ኢንሱሊን ካልመነጨ ደግሞ በጮማ መልክ የሚከማቸው ነገር እየቀነሰ እየቀነሰ፣ ያከማቻችሁት የሰውነት ጮማ ወይም በሰውነታችሁ ውስጥ የተከማቸው ጮማ እየቀለጠ ይሄዳል። ስለዚህ አመጋገባችሁ ላይ በደንብ መስራት ነው። ሌላው ጤናማ የሆኑ ቅባቶችን መጠቀም። ጤናማ የሆኑ ቅባቶች የሚባሉት እንደ ኦሊቭ ኦይል ኦሜጋ ስሪ ይዘት ያላቸው ለምሳሌ የሰባ አሳ ወይ፣ እነዚህ ፋቲፊሽ የሚባሉት ማለት ነው። አለበለዚያ ደግሞ አጠቃላይ እነዚህ ፈሳሽ ዘይቶችን አስወግዳችሁ እንደ አቮካዶ የመሳሰሉትን እነዚህን ነገሮች መጠቀም። አንዳንዴ አቮካዶ የተወሰነ ሰውነት ክብደት ሊያመጣ ይችላል፣ ሞር ሞር ጤናማ የሚባል ስብ ይዘት ስላለው። እንደ ተልባ ፍላክሲድ ምናምን ቺያ ሲድ የመሳሰሉትን ነገሮች ጤናማ ስቦችን ስትጠቀሙ አንደኛ በደማችሁ ውስጥ ያለው ስኳር መጠን ይቀንሳል ቅድም እንደነገርኳችሁ ሁለተኛ ሰውነታችሁ ያከማቸውን ስብ ለመጠቀም እድል ያገኛል ማለት ነው ይህንን አይነት አመጋገብ ስትሪክትሊ መከተል ሌላው ጾም ጥሩ ነው ጾም ሲባል እንግዲህ ምንድን ነው ውድ ተመልካቾቼ ለምሳሌ አስራ ስድስት ሰዓት መጾም አስራ ስድስት ሰዓት መጾም ማለት ጠዋት አረፈድ ብላችሁ አራት ሰዓት አካባቢ ብትመገቡ ማታ ደግሞ በጊዜ ብትመገቡ የስምንት ሰዓት ልጅ ነው በቀን ሁለት የተመገባችሁ ማለት ነው ቀሪው ጾም ነው የሚሆነ በጾምን ቁጥር ምንድነው? ለምሳሌ ጧትና ማታ ብቻ መብላት፣ በጊዜ በልቶ መተኛት። ወዲያው እንደበሉ መተኛት አይነት ሳይሆን በጊዜ በልቶ የተወሰነ በማሃል እንቅስቃሴ ማድረግ፣ አስራ ሁለት ሰዓት በኋላ አለመብላት፣ ጧት አራት ሰዓት ላይ መብላት። እነዚህ ነገሮች ትልቁ ጥቅማቸው ምንድነው? ኢንሱሊን ቶሎ ቶሎ በበላችሁ ቁጥር ኢንሱሊን ቶሎ ቶሎ ይመነጫል፣ ደማችሁ ውስጥ ያለው ስኳር በጮም አየተከማቸ ይሄዳል። ስለዚህ ጾምን ደግሞ አብራችሁ ኢንተርሚተንት ፋስቲንግ የምንለውን አብራችሁ መጠቀም ትችላላችሁ ማለት ነው። ከዚህ የላይፍ የአኗኗር ስታይላችሁን መቀየር፣ ለምሳሌ እንቅልፍ ማጣት ቦርጭ፣ የሰውነት ክብደት እንዲጨምር ያደርጋል። አንድ ሰው እንቅልፍ ሲያጣ ኮርቲዞል የምንለው ሆርሞን ይመነጫል። ይህ ኮርቲዞል የምንለው ሆርሞን በደም ውስጥ ስኳር እንዲጨምር ያደርጋል፣ እንዲሁም ደግሞ ሰውነታችን ስብ እንዲያከማች እድል ይሰጠዋል። ስለዚህ ጥሩ ጤናማ የሆነ እንቅልፍ መተኛል። ጤናማ የሆነ እንቅልፍ የሌላቸው ሰዎች ግላሪን የሚባለው ሆርሞን በብዛት እንዲመነጭ ያደርጋል። ይሄ ደግሞ የራብ ነው የራብ ሆርሞን ነው ቶሎ ቶሎ ይበላሉ፣ ቶሎ ቶሎ እንዲበሉ ያደርጋቸዋል። በበል ቁጥር ደግሞ የሰውነታቸው ክብደት ይጨምራል። ስለዚህ እንቅልፋችሁን በደንብ መፈተሽ ይኖርባችኋል። እንቅልፍ የሚያጡ ሰዎች የሰውነት ክብደታቸው ይጨምራል። ሌላ ቦርጭና ሌሎች የሰውነት ክብደት እንዲጨምር የሚያደርገው ጭንቀት፣ ብዙ የሚጨነቁ ሰዎች የሰውነት ክብደታቸው ይጨምራል። ቅድም በነገርኳችሁ መካኒዝም፣ አንደኛ የሚጨነቅ ሰው እንቅልፍ አያገኝም። እንቅልፍ የማያገኝ ደግሞ የሰውነት ክብደቱ ይጨምራል፣ ቦርጭ ይጨምራል ብያችኋለሁ። በሌላ በኩል ደግሞ የሚጨነቀፍ ሰው ኮርቲዞል የምንለው ስትረስ ሆርሞን እንዲጨምሩ ያደርጋል። እነዚህ ኮርቲዞል የምንላቸው ሆርሞን ደግሞ ስብ እንዳይቀልጥ ሰውነት ውስጥ እንዳይቀልጥ ያደርጋሉ። እንዲከማች በልጥ ያደርጋሉ። በተጨማሪ ደግሞ እንዲርባችሁ ያደርጋሉ። በራባችሁ ቁጥር ትበላላችሁ። በዚህ መንገድ የሰውነት ክብደታችሁ እየጨመረ ይሄዳል። ስለዚህ ስትሪክትሊ እንደዚህ አይነት መንገዶችን ጠቅለል ሳደርገው አመጋገባችሁን ወደ ፕሮቲን ወደ አትክልት ምግቦች በማዞር ጭንቀት በመቀነስ ስትራስ የምንለው ማለት ነው። ጥሩ እንቅልፍ ጤናማ እንቅልፍ በመተኛ ጤናማ ቅባቶችን በመጠቀም ፈሳይ ዘይቶችን በማስወገድ ስትሪክትሊ ይህንን ከተከተላችሁ በተለይ በኮሚትመንት ፐርሲስታንትሊ ይህንን ካደረጋችሁ መኑኝ ውጤታማ ትሆናላችሁ። ስፖርትን በተመለከተ ብዙ ጊዜ በቦርጭ አካባቢ የሚሰሩ ስፖርቶች አሉ። ለምሳሌ ሌግ ድሮፕስ፣ ሪቨርስ ክራንች የምንላቸው ወይም ደግሞ ፕላንክ፣ እነዚህ የሆድ ስፖርት የሆድ ጥንቻን በማጠንከር የሚሰሩ ስፖርቶች ናቸው። እነዚህ ውጤታማ የሚሆኑት አሁን የነገርኳችሁን አመጋገብና አኗኗር ዘይቤ ከተከተላችሁ በኋላ ተጨማሪ ስብ እንዳይከማች ያቀለጣችሁት እንዳይመለስ ለማድረግ እንጂ ያን ያህል መቶ በመቶ ውጤታማ ያደርጋችሁ ይችላል። ስለዚህ አብሮ ነው አንድ ላይ ነው። አመጋገባችሁንና አኗኗራችሁን ታስተካክላላችሁ። ከዛ በኋላ ደግሞ አሁን የነገርኳችሁ የሆድ ስፖርቶችን ስትጨምሩበት የበለጠ ውጤታማ ያደርጋችኋል። አለበለዛ ፓስታ እየበላችሁ ስፖርት የምትሰሩ ከሆነ መኮረኒ፣ ዳቦ እየበላችሁ ስፖርት ምሰሩ ከሆነ ስኳር፣ ለስላሳ፣ በርገር፣ ፒዛ እየበላችሁ ስፖርት ምሰሩ ከሆነ ውጤታማ ልትሆኑ አትችሉም። ትልቁ መካኒዝሙ የሆርሞን ጉዳይ ቅድም እንደነገርኩት። ስለዚህ ይህንን መካኒዝም በመከተል ውጤታማ ትሆናላችሁ። ተጨማሪ ጥያቄ ካላችሁ ኮሜንት መስጫው ላይ ያስቀምጡልኝ፣ መልስ እሰጣችኋለሁ። ጤናና ሰላም ከእናንተ ጋር ይሁን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አብረን እንቀጥላለን። ሰላማት ነው።